ፊልሙ ራንዶልፍ ብራድሊ የሚባልን አንድን ሰው እያሳየን ይጀምራል። የሚሰራውን በአንድ ካፌ ውስጥ ተቀጥሮ ነበረ። በሕልሙም በተደጋጋሚ መልኩ በሕፃንነት ያሳለፈው ጊዜ ይመጣበታል። ነገር ግን በሕፃንነቱ ያሳለፈውን ነገር እየቆየን የምንረዳ ይሆናል። ራንዶልፍ ጥሩ ባህሪ ያለውና በስራውም ላይ ጎበዝ የሚባል ሰው ነበረ። ወደ ስራውን በጊዜ ለመድረስ ሲል በጠዋት ነበር የሚነሳው። ከስራ በፊትም ራንዶልፍ እና ሶስቱ አብሮት የሚሰሩት ሰራተኞቹ ከማናጀሩ ጋር ከስራ በፊት ስብሰባ ያደርጋሉ። በቡድኑ ውስጥ የሚገኙት ክሪስ እና ጄስ ፍቅረኛሞች ሲሆኑ የሚሰጣቸውንም ስራ በተገቢ መልኩ የማይሰሩ ሰዎች ነበሩ። በዚህም ደግሞ ብዙ ጊዜ ማስጠንቀቂያ ተሰጥቷቸዋል። ከስብሰባው በኋላ ራንዶልፍ ለብቻው ወደ ማናጀሩ ይጠራል። ጥሩ የስራ ችሎታ ስላለውና ከሌሎቹ ሰራተኞችም በተለየ መልኩም የሚሰጠውን ትዕዛዝ በጥሩ ሁኔታ የሚወጣ በመሆኑ ከዛ በተጨማሪም አንድም ቀን በስራው ላይ አርፍዶ የማይገኝ ሰው መሆኑን ተከትሎ ራንዶልፍ በሌላ ቅርንጫፍ ላይ ማናጀር ሆኖ እንዲሰራ ከሱ በላይ ላሉት ሰዎች ሊያናግርለት አስቧል። ቢሆንም ይህንን የሚያደርገው ግን ራንዶልፍን በደግነት ለማገዝ አልነበረም። ይልቁኑ ማናጀሩ ጥሩ የሚባል ሰውን ሲሆን ለእነሱም ያቀርብላቸው ከሆነ በእነሱ እንደ ጥሩ ሰው ሆነው መታየት የሚጀምር ሲሆን ከዛ በተጨማሪም የሥራ እድገትም ሊያደርጉለት ይችላሉ። ስለዚህ ማናጀሩ እንደዚህ ጥሩ ለመባል ሲል ይህንን እንደማያደርገው እንመለከታለን። ከማናጀሩ ቢሮ ከወጣ በኋላ ክሪስ ወዲያውኑ ሮጦ ወደ ራንዶልፍ ይሄዳል። ክሪስም ራንዶልፍ ስለ ጄስ እና ስለ እሱ መጥፎ ነገርን ለማናጀሩ ተናግሯል ብሎ ነበር ያሰበው፣ ቢሆንም ራንዶልፍ ግን ምንም አይነት መልስ አልሰጠውም። ምንም እንኳን ክሪስ እሱም በመጥፎ መልኩ የምናጭቀው ቢሆንም ነገር ግን ራንዶልፍ ምንም የሚያደርገው ነገር አልነበረም። ሬስቶራንቱ ሊከፈት ትንሽ ጊዜያት ቢቀረውም እናም ጊዜው ሬስቶራንቱን የማጽዳት ቢሆንም ነገር ግን በስራው ላይ ሰነፍ የሆነው ክሪስ ስራውን ከመስራት ይልቅ ለጄዝ ዘፈን መስፈን ይጀምራል። የሚናገራቸውም ነገሮች ሁሉንም የሚያስጠላ ነገር ነበር። ስለዚህም ራንዶልፍ በሰላማዊ መልኩ እንዲያቆም ይነግረዋል። ቢሆንም ክሪስ ግን አንድ የሻገተ በርገርን በማንሳት ይህንን ማድረጉን የሚያቆመው ራንዶልፍ ይህንን ከበላ ብቻ እንደሆነ ይነግረዋል። በሌላ በኩል የራንዶልፍ የሌላ የስራ አጋር የሆነው ቤንሰን እሱም በጠዋቱ ፈረቃ ላይ ተገኝቷል። ብዙ ጊዜ አንድ ላይ አይሰሩም ነበረ፣ ምክንያቱም ፈረቃቸው የተለያየ ነበር። ቢሆንም ዛሬ ግን ተገናኝተው ክሪስ ምን ያክል ርቀት እየሄደ ራንዶልፍን እንደሚያጠቀው ተመልክቷል። መሀል ገብቶም ሊያስቆመው በሞከረበት ሰዓት ላይ ክሪስ ተወሱንም ያስፈራረዋል። ተጨማሪ ችግሮችንም ለማስቆም በሚል ራንዶልፍ ያን የሻገተ በርገርን ይበላል። ቤንሰን ራንዶልፍ በዚህ መልኩ ሲዋረድ መመልከት አልቻለም ነበር። ስለዚህም በጸጥታ ወደ ውጭ ይወጣል። የወጣውም አየር ለመቀበል ነበረ። ቢሆንም በቀጣይ የሚከሰተው ነገር ግን ሁሉንም የሚያስደነግጥ ይሆናል። ቤንሰን ወደ መኪናው ሄዶ ይዞ የመጣው ጠመንጃን ነበረ። ከዚያም መጀመሪያም ክሪስ ላይ ተኩሶ ይገለዋል። እሱ ጋር ብቻ ግን አላቁምም፣ ማናጀሩንም ይገለዋል። ከዚያም ቤንሰን ጄሰን እንድትረጋጋ ይነግራታል፣ እና ምንም አይነት ድምፅም እንዳታወጣ የሚነግራትና ቢሆንም ጄስ ግን መጩሃን ቀጠለች ስለዚህም በመጨረሻ የቀረው አንድና አንድ ሰው ራንዶልፍ ብቻ ሆኗል። በፍርሃትም የተፈጠረውን ነገር ከተመለከተም በኋላ ማልቀስ ይጀምራል። ይህ ነገርም ያልጠበቀው ነገር ነበረ። ቤንሰንም ራንዶልፍን ለመርዳት ለምን እንዳሰበ ያን ያክል ግልጥ አልነበረም። ስለዚህም እሱን ሳይጎዳው መጥቶ እሱን እንዲያግዘውና የሞቱትን የሰዎቹን አካልም ወደ ፍሪጅ ውስጥ እንዲያስገቡም ይጠይቀዋል። ሬሶቹን ወደ ፍሪጅ ውስጥ ካስገቡ በኋላና መጽዳት ያለባቸውንም ቦታዎችም ካጸዱ በኋላ በመጨረሻ አንድ ላይ ይወጣሉ። ቤንሰንም ይህንን ነገር ከፈጠረ በኋላ ስለቀጣዩ ዕቅዳቸው ደግሞ ይነግረዋል። በዚህ አካባቢ የሚገኙትም ሰዎ ወደ አስር ሺህ ገደማ የሚቆጠሩ ሰዎች ሲሆኑ ፖሊስም እሱንና ራንዶልፈን የመገመት እድሉ በጣም ትንሽ እንደሆነም ይናገራል። ከዛ በተጨማሪም በፍሪጅ ውስጥ የሞቱት ሰዎች አካል በተገኘበት ሰዓት ላይ እነሱ ከዚህ ከተማ በጣም የራቀ ቦታ ላይ እንደሚሆኑ ይነግረዋል። ምናልባትም አይታወቅ ቦታ ላይም ሊገኙም ይችላሉ። ቤንሰል ላደረገው ነገር ምንም የፀፀት ስሜት አልተሰማው። ራንዶልፍ ግን አሁን ከሱ ጋር ቀርቷል። ከዚህ በፊት የነበረው ምክንያት እስካሁን ድረስ አልታወቀም። ከጉዟቸው በኋላ በቀጣይ ወደ አንድ ካፌ ይደርሳሉ። ከሱ ጋር መሄደን እምቢሊል ያልቻለው ራንዶል አብሩት በሬስቶራንት ውስጥ ይቀመጣል። በካፌው ውስጥ ቤንሰን ከአስተናጋጇ ጋር በጣም እየተግባባ ያለ ይመስላል። መጀመሪያ ላይም እሷም እንደዛው ባዋራት ልክ ታዋራዋለች። ቢሆንም የቤንሰን ጥያቄዎች ግን ወደ ሌላ አቅጣጫ መሄድ ይጀምራሉ። ይህም ግላዊ የሆኑ ጥያቄዎች ነበሩ። ስለ እድሜዋ እንዳገባች፣ ስንት ልጆች እንዳሏት፣ ምን ያክል ገንዘብም ከዚህ እንደምታገኝ እናም ስለ ህይወቷ ጎልም እንደዚህ ይጠይቃታል። እነዚህ ጥያቄዎችም ማተናጋጇ እንድትናደድና ጥያቄዎቹም እንዳይመቿት ያደርጋታል። ስለዚህም ከዛ መሄድን ትመርጣለች። በዚህ ነገር መሃል መግባት ያልፈለገው ራንዶልፍ በቀጣይ ለቤንሰን ለምን ማናጀሩንና አብሯቸው የሚሰሩትን ሰዎች እንደገደለ ይጠይቀዋል። እና ደግሞ ለምን እሱን እንዲኖር እንደፈቀደለትም እንደዚያ ይጠይቀዋል። ቤንሰንም ራንዶልፍ እንደዛ ሲመናጨቅ መመልከት ስለከበደውና እሱን መርዳት ፈልጎ እንደሆነ ይናገራል። ራንዶልፍም ብዙ ጊዜ ሲመለከተው ለራሱ የማይቆም ሰው መሆኑንና ፈሪ እንደሆነም ነበር የተመለከተው። ስለዚህም ቤንሰን አሁን ራንዶልፍን ለመቀየር አስቧል። እሱን ጠንካራ ለማድረግ እና ሌሎች ሰዎች የሱን ሞራል እንዳይነኩ ለማድረግ ነበር። ከቁርሳቸው በኋላ ወደ ቤንሰን ቤት ደሞ ያመራሉ። ተገኝተዋል ። እዛ እንደደረሱም በቤንሰን ቤት ውስጥ ትገኝ የነበረችው የቤንሰን እናት ብቻ ነበረች። ቤንሰንም ራንዶልፍን እንዲጠብቀው ከነገረው በኋላ በቤት ውስጥ የሚገኝ የትኛውንም እቃ እንዳይነካም ይነግረዋል። ቤንሰን ልብሱን እየቀየረም ስለነበረ የቤንሰን እናት ራንዶልፍን ስልኳን እንዲያቀብላ ትጠይቀዋለች። በዚያን ሰዓት ላይም ራንዶልፍ ለፖሊስ ለመደወል ያስባል፣ ነገር ግን ይህን ለማድረግ ደግሞ የፍርሃት ስሜቱ ይመጣበታል። ስለዚህም ቀጥታ ስልኩን ለቤንሰን እናት ይሰጣታል። ብዙም ሳይቆይ ቤንሰንም ወደ እነሱ ይመለስና እናቱም ልክ እንደሱ ልብሷን እንድትቀይር ይነግራታል። ከዚያም ጉዟቸውን ደግሞ ይቀጥላሉ። ራንዶልፍም አሁን ወዲት እንደሚሄዱ ምንም የሚያውቀው ነገር አልነበረም። በጉዞቸው በጉዟቸው ላይ ቤንሰን መጠየቅ ይጀምራል። ራንዶልፍም ፍቅረኛ እንደነበረውና ወይ ደግሞ እስካሁን ድረስ ድንግል እንደሆነ ነበር የጠየቀው። ራንዶልፍም አሁን 21 አመቱ ሲሆን ድንግል እንደሆነና እናም እስከሚያገባ ድረስም እንዲሁ መቀጠል እንደሚፈልግም ይናገራል። ከሁለት አመት በፊት ፍቅረኛ እንደነበረችውና ነገር ግን ድመታቸው መሞታቸውን ተከትሎ ከእሱ ጋር እንደተፋታች ይናገራል። ቤንሰንም ይጠይቀዋል። እንዴት የድመቷ መሞት ሁለታችሁ ማጥፋቱ ያደርጋቸዋል ብሎም ነበር የጠየቀው። ራንዶልፍም ይህንን ነገር አያውቅም። ፍቅረኛው እንዲለያዩ ጠይቀችው፣ እሱም ለምን እንደሆነ ሳይጠይቃት ተለያዩ። ይህንም በመስማትም ቤንሰን ለራንዶልፍ የበለጠ እያዘነለት ይመጣል፣ ምክንያቱም ህይወቱ እንዳለ ባህዘን የተሞላ ሰው ነው። ውሳኔዎችን ለመወሰን እንዲያስችለው ራንዶልፍን ለመርዳት ሲል ቤንሰን ራንዶልፍን የድሮ ፍቅረኛ ወደምትገኝበት ቦታ ለመውሰድ ይወስናል። እዛም ሄደውም ለምን እንዲለያዩ እንደፈለገች እንዲጠይቃት ነበር ያሰበው። ከደቂቃዎች በኋላም በመጨረሻ የቤንሰን የድሮ ፍቅረኛ ቦታ ይደርሳሉ። ይህም በአንድ ህንፃ ውስጥ የሚገኝ የአሻንጉሊት መሸ ጫ ነበረ። ቤንሰን ራንዶልፍን ጠንከር እንዲል ከነገረው በኋላ ሄዶ እንዲጠይቃት ያደርጋል። ጊዜው የስራ ሰዓትም ስለነበረም እንደ ደንበኛ መስለው ነበር የገቡት። በዚያ ጊዜም ራንዶልፍ ያዞውን አሻንጉሊት ካነሳ በኋላ እሱ ላይ ጨሌዎቹን መሰካካት ይጀምራል። ቤንሰን በሌላ በኩል አንድ ቀጭኔን ነበር የመረጠው። ከእነሱ ራቅ ብሎ የተቀመጠ ሲሆን ራንዶልፍም ያንን ጥያቄ ካቀረበላት በኋላም የድሮ ፍቅረኛው እንዴት እንደተለያየችው ትናገራለች። ለዚያም እንደ ምክንያት ያቀረበችውም የእሱ ዝምተኛነትና ስሜቱን በጣም ቀዝቃዛ መሆኑን ተከትሎ እንደሆነ ትናገራለች። ስለምንም ነገር እንደሚያስብ የሚያሳይ ምንም አይነት ስሜት አልነበረው። የራሱ ድመት እንኳን በሞተችበት ሰዓት ላይ ምንም አይነት ስሜት ባለመሰማቱ ምክንያት በዚያ ጊዜም እንዲለያዩ ሀሳብን አቅርባለታለች። ምክንያቱንም ከሰሙ በኋላም ቤንሰን ራንዶልፍን አሁን ጊዜው የመሄጃ እንደሆነ ይነግረዋል እና ድሮ ፍቅረኛውም ለሱ ማጠገባ አይነት ሰው እንደሆነችም ይነግረዋል። ወደ መኪናቸው በሚሄዱበት ሰዓት ላይ የራንዶልፍ ስልክ ድንገት ይጠራል። የደወለችው እናቱ ነበረች። የራንዶልፍ እናት በጣም ስለሱ የምትጨነቅ አይነት ሴት ስትሆን ምንም እንኳን አሁን ትልቅ ልጅ ቢሆንም ነገር ግን እስካሁን ድረስ የት ወጣህ የት ገባ ከማን ጋር ነው የሚሉ ጥያቄዎችን ታበዛበት ነበር። ይህም ቤንሰን ራንዶልፍ የተያዘው ውጪ ባሉ ሰዎች ብቻ ሳይሆን ይልቁኑ በእናቱ ቁጥጥር ውስጥ ራሱ የተያዘ ሰው መሆኑን ይገነዘባል። ቤንሰን በቀጣይ ከራንዶልፍ እንዴት የነበረበትን ክፍል እንደደገመ ሌላ ታሪክን ደግሞ ይሰማል። ሬንዶልፍ በአንድ አጋጣሚ የራሱ መምህር ላይ ጉዳት አድርሶ ነበር። እናም ይሄ ነገርም እስካሁን ድረስ የሚሰስተው ነገር ነው ራንዶልፍ የመጀመሪያ ደረጃ ትምህርት ቤት ውስጥ በነበረበት ሰዓት ላይ እሱና ጓደኞቹ ላጲስ በመወርወር ጨዋታን ይጫወቱ ነበረ። አንድ ቀን ግን በምታምረዋና በሁሉም ተማሪዎች በምትወደዷ መምህር ይያዛሉ። ነገር ግን ወደ እሷ ቢሮ እንዲመጣ የተገደደው የነበረው እሱ ብቻ ነበረ። ከሱ ጋር ያሉ ጓደኞቹ እንዳል አጥፈተው፣ ነገር ግን የሱ ብቻ ወደ ቢሮ መጠራት ያናደደው ራንዶልፍም ላጲሱን ይወረውርባታል። ያም ላጲስ የመታው ግን አይኗን ነበረ። ይህም አንድ አይኗ አይነስውር እንድትሆንም አድርጓታል። ይህም ቤንሰን በጣም እንዲደነግጥ ያደርገዋል። ምክንያቱም በህፃንነቱ ራንዶልፍ ያደረገው መጥፎ ነገር በጣም አስገርሞታል። ስለዚህም ራንዶልፍ ምንም አይነት ስሜት የሌለውና ዝምተኛ ሰው የመሆኑ ምክንያት አሁን በትንሹ የተገለጠም ይመስላል። በዚያ ጊዜ በተፈጠረው ነገር እስካሁን ድረስ የሚታደን ሰው ነው። በዚያ ምክንያት ራንዶልፍ የሱ መናደድ ብዙ ሰዎችን እንደሚጎዳ ማሰብ ጀምሯል። ስለዚህም ከዛ አደጋ በኋላ ወደ ዝምተኛ ሰው ተቀይሯል። በንዴትም ሰዎችን ማጥቃትንም መቼም ቢሆን አይጠቀመው። ራንዶልፍ ምን ያክል የጥፋተኝነት ስሜት እንደሚሰማው ከተመለከተ በኋላ ቤንሰን የራንዶልፍን የድሮ መምህር ሄዶ በማግኘት ነገሮቹን ለማስተካከል ይወስናል። ራንዶልፍ ሌሎች ነገሮችን መፍጠር ስላልፈለገ ያደረገ እሱን ለማስቆም ይሞክራል። ነገር ግን እንደተለመደው ጫና ማሳደር ስለማይችል እሱም ተከትሎት ይገባል። ከቆይቶች በኋላ ቤንሰን ወደ ትምህርት ቤት ውስጥ በመግባት እዛ የነበረችውን መምህር የድሮ የራንዶልፍን መምህር ማግኘት ፈልገው እንደመጡ ይነግሯታል። የድሮ ተማሪዎች መሆናቸውንም ከነገሯት በኋላም እሷን ሊሰናበቷት እንደፈለጉም ይናገራሉ። ምክንያቱም ከዚህ ከተማ የመውጣት እቅድ እንዳላቸው ነበር የነገሯት። ሴትዮዋም ለእነሱ በማዘን ለጥያቄያቸው ለመረዳት ትወስናለች። የመምህሯንም አድራሻም መጻፍ በጀመረችበት ሰዓት ላይ ድንገት ሼፐርድ የተባለው አንድ መምህር ወደ እነሱ ይመጣል ወደ ቤቱ ቤቱን ለመሄድም እየወጣ ነበረ። ቤንሰንም እንደተመለከተው የሶስተኛ ክፍል መምህሩ እንደነበረ አስታውሷል። ሼፐርድም ወደሱ በመዞር ያውቀው እንደሆነ ይጠይቀዋል። ቢሆንም ቤንሰን ግን በመዋሸት እንደማያውቀው ይናገራል። ሼፐርድ ከሄደ በኋላም ሴትዮዋ አድራሻውን ጽፋት ሰጣቸዋለች። ቤንሰን ግን ወዲያውኑ ወደ ሼፐርድ በመሄድ እሱን መምታት ይጀምራል። በጣም ተናዶበትም ስለነበረም በኃይለኛው ነበር የደበደበው። ሊተኩስበትም ደርሶም ነበረ። ቢሆንም ራንዶልፍ ግን ወዲያውኑ ያስቆመውና በመኪናቸውም ከቦታው ላይ ይሄዳሉ። በመንገዳቸው ላይ ቤንሰን ለራንዶልፍ ከዚህ በፊት ለተፈጠረው ነገር ይቅርታ ይጠይቀዋል። ሼፐርድም በመጀመ መሪያ ደረጃ ትምህርት ቤት በነበሩበት ጊዜ ላይ እንዴት ያሰቃየው እንደነበረም በማስታወሱና በመናደዱ ይህንን እንዳደረገ ይናገራል። አንድ ቀንም የቤት ስራ ባለመስራቱ ምክንያት ሼፐርድ ሙሉ ትምህርት ቤቱን እየሮጠ እንዲዞር እንዳደረገው ይናገራል። ይህም ራንዶልፍ ቤንሰን በጣም የመናደድ ችግር እንዳለበት እንዲገነዘብ ያደርገዋል። የሰዎችን ስሜት እንዲሁ በቀላሉ የሚረዳ ሰው አለመሆኑንና በትንሽ ነገርም እንደሚናደድም ነበር የተገነዘበው። ከጊዜያት በኋላ ሚስፒርድ ወደምትባለው ወደ ምትባለው ወደዛች መምህር ቤት ይደርሳሉ። አሁን የአይኗን መከላከያም ታደርጋለች። በሚያስገርም መልኩም በጣም የዋህ የምትባል ሴት ነበረች። ራንዶልፍ ከዚህ በፊት አይኗን የመታት ልጅ እንደሆነ በተገነዘበችበት ሰዓት ላይ ወዲያውኑ ታቅፈዋለች። ጊዜያቸውንም ላለማበላሸት በሚል ቤንሰን መታጠቢያ ቤቱን ለመጠቀም በሚል ከዛ ይሄዳል። ይህ በእንዲህ እንዳለ ቤንሰን ለተፈጠረው ነገር ምን ያክል እስካሁን ድረስ እንደሚያዝን ይነግራታል። ምንም እንኳን በዛ ጊዜ ሕፃን ቢሆንም ነገር ግን ከተፈጠረው አደጋ በኋላ ምን ያክል ሕይወቷን እንዳበላሸ ነበር የሚያስበው። ሚስፒርድ በዛ ጊዜ በሁሉ ሁሉም ሰዎችን ምትወደድና የምትከበር ሴት ብትሆንም ነገር ግን አሁን ላይ አይኗን መሸፈን ግድ ሆኖባታል። ራንዶልፍን በሚያስገርም መልኩ ግን ሚስ ቢርድ በጣም እሱን የምትረዳው ሴት ነበረች። ምንም እንኳን ሕፃን ልጅ እና ተናዳጅም የነበረ ቢሆንም ነገር ግን እስካሁን ድረስ ቂም እንዳልያዘችበት ትነግረዋለች። እሷ እንደምታምነው ከሆነም ሁሉም ነገሮች የሚፈጠሩት በምክንያት ነው። ስለዚህም በነዚ ምክንያቶች ደግሞ መማር አለብን ብላን የምታስበው ራንዶልፍም ከዚህ በኋላ የጥፋተኝነት ስሜት እንዳይሰማውና ከተፈጠረው ነገር ጋር ሰላማዊ ስምምነት ያደረገችው ከአመታት በፊት እንደሆነ ትናገራለች። ከዚያም ሚስ ቢርድ የሚበላ ነገርን ለማምጣት ወደ ኩሽና በገባችበት ሰዓት ላይ ራንዶልፍ ተቀምጦ የነበረውን ስልክ ወዲያውን ይወስዳል። ልክ በዛን ሰዓት ላይ ቤንሰን ከመታጠቢያ ቤት ይወጣል እና መሄድ እንዳለባቸውም ይነግረዋል። በዛን ሰዓት ላይ ግን ሚስ ፒርድ ከትምህርት ቤት የስልክ ጥሪ ይደርሳታል። መምህራኖቹም ከነሱ መሃል የነበረው ሼፐር የቀድሞ ተማሪ መሆናቸውን በተናገሩ ልጆች መደብደቡንና ወደ ሆስፒታልን በሚወሰድበት ሰዓት ላይ መሞቱ ይነገራታል። ከመሄዳቸው በፊትም ቤንሰን እና ራንዶልፍ እሷን መጠበቅ ይጀምራሉ። እሷም ሁለት የቀድሞ ተማሪዎች ወደ ትምህርት ቤት መምጣታቸውንና ሼፓርድንም ደብድበው አሁን ላይ ተነግራቸዋለች ሰዎች ምን እንዳደረገ እየተገነዘቡ መምጣታቸውን በተገነዘበበት ሰዓት ላይ ቤንሰን ወዲያውኑ እሷን ለመግደል ሽጉጡን ያነሳል። ቢሆንም ራንዶልፍ ግን ያረጋጋውና በመጨረሻ እሷን ይዘው ወደ መኪናቸው ውስጥ ይገባሉ። በመንገዳቸው ላይ ሁሉንም ነገር እሺ በማለት እየተቀበለ የነበረው ራንዶልፍ በመጨረሻ መታጠቢያ ቤትን መጠቀም እንደሚፈልግ ይናገራል። ከዚህ በፊት የወሰደውንም የሚስ ቢርደንድ ስልክ በመጠቀም ወደ ፖሊሶች ለመደወል ነበር ያሰበው። በቀጣይ ጠዋት ወደ ገቡበት ካፌ ተመልሰው ደግሞ ይገባሉ። ራንዶልፍም ወዲያውኑ ወደ መታጠቢያ ቤት መሄድ እንደሚፈልግ በመናገር ውስጥ ገብቶ ወደ ፖሊስ ይደውላል። ወደ ካፌውም የፖሊስ ኦፊሰሮችም እንዲላኩም ነበር የተናገረው። ራንዶልፍ በቀጣይ ከመታጠቢያ ቤቱ ከተመለሰ በኋላ ከዚህ በፊት ጠዋት ላይ አግኝቷት የነበረችው አስተናጋጅ ወደ እነሱ ትመጣለች። ቤንሰንም ጠዋት ላይ በተናገራት ነገርም እስካሁን ድረስ እንደተናደደች ነበረ። ልክ እንደ ቤንሰን ያለንም ሰው ለማናገር መፍቀዷም የእሷ ጥፋት እንደነበረም ትናገራለች። ቤንሰንም ወዲያውኑ በመናደድ ሽጉጡን አውጥቶ እግሯ ላይ ይተቁስባታል። ከዚያም በካፌ ውስጥ የሚገኙ ሰዎች ላይ እንዳለም ሽጉጡን ይደቅናል። ይህም ራንዶልፍንም የሚጨምር ነበር። ቤንሰን የፖሊስ መምጣትን የሚያሰማም ድምጽን በሰማበት ሰዓት ላይ ሚስ ቢርድ እንደደወለች ያስባል። ስለዚህም ወዲያውኑ እሷ ላይ ይጠቁሳል። ነገር ግን ራንዶልፍ ወልፍ በመሃል በመግባት የሱ ትከሻ እንዲመታ ያደርጋል። ቤንሰንም ወዲያውኑ ሮጦ ወደ ሱ በመሄድ የሚፈሰውን የራንዶልፍን ደም ለማስቆም ይሞክራል። ከዚያም ራንዶልፍ ለፖሊሶች የደወለችው እሷ ሳትሆን እሱ እንደሆነ ይናገራል። ይህንን በመስማትም ቤንሰን ይህንን ማመን አልቻለም። ራንዶልፍም እሱን አሳልፎ ሳልፎ እንደሰጠው ያስባል ነገር ግን መጀመሪያ ላይ ታማኝ ጓደኛ አድርጎ ነበር የያዘው። ፔንሰን ምንም እንኳን የሚናደድ ማንነት ቢኖረውም እናም ሰዎችን ለመጉዳት ወደ ኋላ የማይል ሰው ቢሆንም ነገር ግን እሱም ሰው ነበረ። እናም የጥፋተኝነት ስሜትም ይሰማዋል። ራንዶልፍንም ከመግደል ይልቅ ግን የሚያምነው ሰው እንደሌለ በማሰብ ለፖሊሶች እጅ ለመስጠት ይወስናል። በራሱ መንገድም ነበር ነገሮችን ለመጨረስ ያሰበው። ልክ እዚህ ጋርም ፊልሙም ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።